እንዴት አድራችኋል? ተመልካቾች የአዲስ ቀን የጠዋት ገበያት ጀምሯል። መቅደስ እንዳለ መረጃዎቹን እነግራችኋለሁ። አብራችሁኑ ነው። ባለ ታሪካችን ይኖሩበት በነበረው አሜሪካ የተደላደለ ኑሮ የነበራቸው ናቸው። በሀገሪቱ በአቪዬሽን ዘርፍ ተሰማርተው መቆየታቸውን የሚናገሩት ግለሰቡ አሁን ላይ ወደ ሀገራቸው ጠቅልለው በመግባት የወተት ከብት እርባታ ስራ ጀምረዋል። በቅርቡም ምርቱን በዘመናዊ ፋብሪካ በማቀነባበር ጥራቱን የጠበቀ የወተት ተዋጽዖ ለገበያ ለማቅረብ ማቀዳቸውን ይናገራሉ። በስራቸውም ዙሪያ ከባልደረባችን አሊ ደደፎ ጋር ያደረጉትን ቆይታ አብረን እንከታተል። በሀገር ኢኮኖሚ ውስጥ ዲያስፖራ የሚጫወተው ሚና ከፍተኛ ነው። አሁን በሚገኝበት በኦሮሚያ ክልል በደቡብ ምዕራብ ሸዋ ዞን በቀርሳ ማሊማ ወረዳ ነው። አሁን እንደምታዩት እነኚህ ዘመናዊ በሆነ መልኩ የላሞች የወተት ላሞች እርባታ ነው እየተከናወነ የሚገኘው ማለት ነው። እንደምታዩት ሙሉ በሙሉ ዝርያቸው ከውጭ የሆነ እና ከፍተኛ የወተት ምርት የሚያስገኙ የሚያስችሉ ናቸው ላሞቹ ማለት ነው። ይህ በአካባቢውም ዘመናዊ የስራ ማለትም የግብርና በወተት ምርትን ከአርሶ አደሩ ጋር ተቀናይቶ በመስራት የራሳቸውን ሚና እያበረከቱ ይገኛሉ። ምስራት አዱኛ እባላለሁ። የዚህ እርባታ የኢሳፍ ዴሪ ፋም ጀማሪ መስራችና ባለቤት ነኝ። የመጣሁት ከዴንቨር ኮሎራዶ ነው። ሲጀመር ወደ አስራ አምስት አካባቢ ነበሩ። አሁን ቁጥራቸው ብዙ ጨምሯል እና እዚህም የተወለዱ አሉ፣ ከገበያም የገዛ ናቸው ከብቶች አሉ። እና አሁን ወተት እያመረትን ለአዲስ አበባ ገበያም እያቀረብን በዛ ሂደት ውስጥ ላይ ያለ ነው። አሁን እዚህም ያለውን የወተት ምርት ከዚህ አካባቢም ራቅም ካሉ አካባቢዎች ወተት ሰብስበን ወተት እያቀናበርን ገበያ እናቀርባለን ብለን ነው እንግዲህ። አሁን በሚቀጥሉት ወራት እንደ ዕቅድ የያዝነው በምን ያህል ካፒታል ነው ስራ? እንግዲህ ያው የመነሻ ካፒታላችን 60 ሚሊዮን አካባቢ የሚሆን የኢትዮጵያ ብር አውጥተናል ያለ ነው እና በሚቀጥሉት ወራት እሱንም እንጀምራለን ብለን ነው የምናስበው እና ያንን ስናደርግ ደግሞ ቫሊዩ ጨምረን እዚህም ያለውን የወተት ምርት ከዚህ አካባቢም ራቅም ካሉ አካባቢዎች ወተት ሰብስበን ወተት እያቀናበርን ገበያ እናቀርባለን ብለን ነው። እንግዲህ አሁን በሚቀጥሉት ወራት እንደ ዕቅድ የያዝነው ልምድ ከውጭ ሀገር ከዛ ከአሜሪካን ያመጣው አዲስ አበባ ቦሌ አካባቢ ነው ተወልጄ ያደኩት። እናቴ ከብት እርባታ ነበራት። እነሱን እያየውን ያደጉት እና ያ ፍላጎት ውስጤ ነበር። አቪሽን ባለሙያ ነኝ። ከአውሮፕላን ጋር ነው የኖርኩት። ግን ውስጤ ይሄ ነገር ስለነበረ ወደዚህ መጣሁ። ከአካባቢ አርሶ አደሩ ጋር ተቀናጅቶ መስራትስ ምን ይመስላል? አሁን ሰራተኞቻችን በሙሉ እዚህ አካባቢ ያሉ ተወላጆች ናቸው። ወደ 16-17 ቢደርሱ ቋሚዎች አሉ። በጊዜያዊነት ግን እስከ 20 ና 30 የሚሆኑ አሉ። በአጠቃላይ ከ30 በላይ ሰራተኞች የስራ እድል ፈጥሯል። ይሄ ግቢ አሁን ተጨማሪ መሬት ያስፈልገናል። ለመኖ ማዘጋጃ እና ሰፊ ቅም ያለን እርባታውን ማስፋት እንፈልጋለን። ለበርካታ ወጣቶች ከተቀጣሪነት ወጥቶ የራስን ስራ መጀመር የህልማቸው አንድ አካል ነው። የሚፈጥሩት ስራ ደግሞ ከራሳቸው አልፎ ለሀገር የሚጠቅም ሲሆን ደግሞ ልብ ያሞቃል። በወሰደችው ስልጠና በቤቷ የፌስታል ምርትን በሚተኩ የወረቀት መያዣ ስራ የተሰማራች የአንዲት ወጣትን ተሞክሮ ከራሱ አንደበት አብረን እንከታተል። ስሜ የማርያም አለማየሁ ይባላል። የፔፐር የተሰማራው የስራ ዘርፍ ፔፐር ባግ ወረቀት ስራ ላይ ነው። ይህን ስራ የጀመርኩት የራሴን የግል ስራ መስራት ፈልግ ነበረ እና ስልጠናዎችን ወሰድኩኝ። አሁን ካለው ነባራዊ ሁኔታ ደግሞ ፔፐር ባግ አዋጭ ሆኖ ስላገኘሁት ወደዚህ ስራ ዘርፍ ተሰማርቻለሁ። ከዚህ በፊት የተሰማራውበት ስራ በፕሮሞሽን ስራ ነበር። የሚሰራው ሴልስ እና ፕሮሞሽን፣ የተለያዩ ድርጅት እቃዎችን ፕሮሞት በማድረግ ሴልስ ማድረግ ነበር የሚሰራው አሁን እኔ እየሰራሁ ያለሁት በራሴ በአነስባለች ቦታ ላይ በራሴ በቤት ውስጥ ነው። እየሰራሁ ያለሁት በ50 ሺህ ብር ካፒታል ላይ እንትን ያልኩት በትንሽዬ ነገር ጀምረን ከዛ በኋላ ሂደቱን እያየን ገበያውም እየሰፋ ሲመጣ የራሳችንን ድርጅት ምናምን የማቋቋም እንትን ስላለን በዛው መቀጠል እችላለሁ ማለት ነው። ጠቃሚ ያለው ጥቅም በፊት በፌስታል ስንት እንትን ስድል እቃዎቹን ከመሸጥ ውጭ ምንም ለነጋዴ ምንም አድቫንቴጅ እንትን አይሉ። አሁን ግን የራሳቸውን ሎጎ አድርገው ስልክ ቁጥራቸውን አድርገው በማንኛውም ቦታ መድረስ የሚችል ነው፣ እንደ ፕሮሞሽንም ያገለግላል። ከክላሲክ አንጻር ደግሞ እንደ ውበትም በፌስታል ከምንይዝ በዚህ እንደ ውበትም ደስ ይላል። ለሀገር ካለው ጠቀሜታ ደግሞ አንጻር ፌስታል ቶሎ በቀላሉ መበስበስ የማይችል ነገር ነው አፈራችንን መጉዳት ስሜት እንትን የሚል ነገር ነው ይሄ ግን በቀላሉ በውሃ ላይ ቢያሰብስና ከአፈር ጋር ሊቀላቀል ስለሚችል የሀገራችንን የአፈር ደህነት የመጠበቅ እንትን። ይህን ስራ የጀመርኩት በአንድ ሶስት ወር አራት ወር ቢሆን ነው። ከስልጠናው በኋላ ነው ስራውን የጀመርኩት። ማስታወቂያ ደግሞ እንትናችንን የምናስተዋውቀው በሶሻል ሚዲያና፣ ወረቀቶችን ፍላየሮችን በመበተን በእነሱ ማስታወቅ እያስተዋወቅን ያለ በፊት ብዙም አይደል ነበር አሁን ግን ይህ አዋጁ ከወጣ በኋላ ጠያቂዎችም ሰውም እያመነበት ወደዛ የቢዝነስ እንትን እየገባ ስለሆነ አሁን ላይ ደህና ነው። ከአዋጁ በኋላ ማለት ነው። ይህን ስራ የሚያስፈልጉን ቁሳቁሶች ክራፍት ፔፐር እና ዱፕሌክስ ወረቀት፣ ሁለቱ ወረቀቶች ያስፈልጉናል። መብሻ ያስፈልገናል። እነዚህ ደግሞ ከምስሮቹ ወረቀቶቹ በቀላሉ እንዳይገነጠል በራዩ ላይ እንትን አድርገን በገመድ እናስረዋለን። ኮላ ያስፈልገናል። ማስመሪያ፣ መቁረጫ ከተር ያስፈልገናል። ቺንጓ ወረቀቷን ካጠፍናት በኋላ ኮላ ካጣበቅናት በኋላ ሙሉ አሁን ቺንጓ ሙሉ እንትኑ ተጣብቆልናል። ከዛም በመብሳት ደግሞ እነዚህኞቹን እናያይዛለን እዚህ ከምስሮቹ ብናስገባው ወረቀቱ በቀላሉ ክሩ ከባድ እቃ ስንይዝበት ክሩ ወረቀቱን ገንጥሎ እንዳይወጣ። ከዚህ በኋላ ከስተመሩ ያለ ህትመት የሚፈልግ ከስተመር ካለ ያለ ህትመት ይወጣል። የራሱን ሎጎ ደግሞ በማምጣት ሎጎ እና ስልክ ቁጥሩን ማስገባት የሚፈልግ ሰው ካለ እዚህ ላይ አትመን እንስድለታለን። ማለት እነዚህ ማቴሪያሎች ግን በቀላሉ የምናገኛቸው መርካቶ ላይ በሰፊው ያሉ ነገሮች ናቸው። በትንሽዬ ካፒታል መጀመር የሚችል ስለሆነ ሰው በራሱ ግዴታ ብዙ ሰው ሆኖ ብዙ ድርጅት ላይ ተቀጥሮ መስራትም ሳይሆን በራሱ በትንሽዬ ነገር መስራት መጀመር የሚችሉት ነገር ስለሆነ በቤታቸው ትንሽዬ ቦታ ላይ መሞከር የሚችሉት ነገር ስለሆነ ሁሉም ሰው ቤዛ ሲያማራበት አዋጭ ነው ብዬ አስባለሁ። አሁን ደግሞ ተመልካቾች የጠዋት ገበያ ቅኝት ለማድረግ ወደ ጅማ ከተማ እንሄዳለን። በጅማ አዲሱ የአትክልትና ፍራፍሬ ገበያ ማዕከል የምትገኘው ባልደረባችን ራሄል አብደላ የጠዋት ግብይት ድባቡ ልታስቃኘን በቀጥታ መስመራችን ላይ ትገኛለች። ራሄል እንዴት አድረሻል? ባለሽበት የግብይት ስፍራ ምን ተመለከትሽ? አቅርቦትን ዋጋውን ጨምረሽ እስኪ ንገሪ። አመሰግናለሁ። ተመታቾች እንደምን አድራቸዋል? አሁን የሚገኘው በጅማ ከተማ ግዶ አዲሱ የአትክልት ገበያ ተብሎ በሚጠራው ስፍራ ነው። በዚህ ስፍራ እንግዲህ ከማለዳው 11 ሰዓት ጀምሮ ከተለያዩ የሀገሪቱ ክፍሎች ምርት የሚወርድበት ወደ ጅማና አካባቢዋ ደግሞ ምርቶች የሚሰራጩበት ስፍራ ነው። ይህ አካባቢ እንግዲህ በችርቻሮ በጅምላ የሚገበያዩበት ስፍራ ነው። የጅማ ከተማና አካባቢዋ ገበያ እንግዲህ ከሞቅ እያለ የሚመጣው ገበያው ሞቅ እያለ የሚመጣው ከጠዋቱ አራት ሰዓት እስከ አስራ አንድ ሰዓት አስራ ሁለት ሰዓት ባለው ሰዓት ነው። ስለ አካባቢው ይህንን ያህል ካልኩኝ ወደ እለቱ የገበያ ምን ይመስላል ዋጋውስ ምን ይመስላል የሚለው እንመልከት። ቀይ ሽንኩርት በኪሎ 85 ብር፣ ነጭ ሽንኩርት 350 ብር፣ ድንች 40 ብር፣ ቀይ ስር 50 ብር፣ ጥቅል ጎመን በኪሎ 20 ብር፣ ቃሪያ 70 ብር፣ ካሮት እና ቲማቲም 55 ብር ሲሸጥ ተመልክቻለሁ። በአካባቢው ካገኘኋቸው ነጋዴዎች እና ተገበያዎች ገበያው ምን ይመስላል ዋጋው እንዴት ነው የሚለውን ጠይቄያቸው ነበረ የምርት አቅርቦት እንደሌለና ከዚህ በፊት ተባል በተለይ ደግሞ ባለፈው ሳምንት ከነበረው ዋጋ የተሻለ መሆኑን ነግረውኛል። ለአብነት የሚያክል ያነሱልኝ ቀይ ሽንኩርት በኪሎ ባለፈው ሳምንት አንድ መቶ ሀያ ብር ድረስ ሲሸጥ እንደነበር እና የዛሬው ገበያ ደግሞ ሰማንያ አምስት ብር በኪሎ ጥሩ የሚባል ቅናሽ መኖሩን በዚህ በቀይ ሽንኩርት ብቻ ሳይሆን ቀደም ሲል በጠቀስኳቸው ሌሎች ምርቶች ላይም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 ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን።